from the beginning ከመነሻው ስንመጣ የሰው ልጅ በኃጢአት ወድቋል፣ ምናምን ተጨማልቋል። ያህንን ግን ሊሰርዝ ወይም ደግሞ ያህንን የኃጢአት ቀንበር ሊሰብር መምጣት የነበረበት ክርስቶስ ነበር፣ ግዴታ ማለት ነው። ክርስቶስ ማን ነው ለሚለው ጥያቄ ደግሞ ሰው ነብይ ቢሆን ነብይ እኮ አለ በምድራችን። ሙሴም እኮ ነብይ ነበረ። ነቢያቶች እኮ አልፈዋል፣ በምድር ላይ አልፈዋል ግን ከወንድና ከሴት ፍቃድ ነው ነብዮች የተወለዱት። ዩ ሲ ክርስቶስን ለየት የሚያደርገው ከወንድ ፍቃድ አልተወለደም። የተወለደው ከእግዚአብሔር ከአፍ ፍቃድ ነው። ሴት ልጅ በየትኛውም አስተምሮት በየትኛውም የጤናንትን ብትሄድ ብቻዋን ልትወልድ አትችልም አይደለም? ይሄ ሁላችን ኦቪየስ የምናውቀው ነው እና ግዴታ ክርስቶስ ካወላለዱ ጀምሮ አምላክ መሆኑን የምታውቀው ካወላለዱ ካፈጣጠሩ ጀምሮ ነው። ፕላስ ደግሞ ክርስቶስ እኔ አምላክ ነኝ የሚል የባይብል ቨርስ የለም ምትል ከሆነ አለ፣ ባይብል ላይ። ሜይ ቢ አሁን ላይ አጀንዳ ኔጋ የለም ግን ላውጣልህ የምችላቸው ቃል ጥቅሶች አሉ። ብዙ የባይብል ቨርስ ኢሳያስ። ቅድም የነገርከኛል፣ ብዙ ጊዜ የእስልምና አስተምሮቶች ጓደኞች የሚሉኝ እንዳልኩ ብዙ ቦታ ሲሄድ ማዳመጥ በጣም ወዳለሁ፣ እና ሚነግሬ ምንድነው የኢሳያስ መጽሐፍ፣ ወደ አምላኬ እና ማርያም ሄዳ ስትጠጋው አትንኪኝ፣ ገና ነኝ ወደ አባቴና ወደ አባትሽ ወደ አምላኬና ወደ አምላክሽ እስካርግ ድረስ፣ ከሰው ጋር መነካካት እንደማይችል የነገራት የባይብል ቨርስ አለ ኢሳያስ ላይ ናይ ቲንክ አይደል እሱ እና ዮሐንስ ነው ኢሳያስ። ኢሳያስ እና እሱ የባይብል ቨርስ ላይ ማለት ነው ዳይሬክት ያለው የተናገረው ነገር ከሙት መነሳቱን አንድ ፋክት ነው፣ ማረጋገጫ ነው። ገባህ? ይሄ አሁን እያወራ ያለው አካል ከሞት ተነስቶ ነው እያወራ ያለው። ከሞት ደግሞ የሰው ልጅ በፍጹም ሊነሳ አይችልም። ነቢያቶች ሞተዋል፣ መጥምቁ ዮሐንስ ኮ ተቀልቷል፣ እነ ሙሴ ምናምን እኮ ሞተዋል። ግን ደግሞ ከሞት የተነሳ የለም። ሜን ፖይንት ይሄ ነው። እንደዛ አላት እንኳን ካልከኝ፣ እንደዛ ያላት ከሞት ከተነሳ በኋላ ነው ጊዜ የመሞቱ ዜና ሁላችንም እናውቃለን። የተራራው ቅድም እንዴት ነው ማቴዎስ ላይ ነው ማቴዎስ ነው፣ ቅድም የተራራው ስብከት እያወራ ነበረ። ሴጣን ሊፈት ነው ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት የጾመበት ታይም ላይ ማለት ነው። እሱ አሁን እሱ የመሞቱ ታይም ላይ ነው በቃ አርባ ቀን አርባ አሁን በኦርቶዶክስ በብዛት የሚታወቀው የጾም ታይም ማለት ነው እሱ። እንዴት ነው ክርስቶስ የሚሞትበት ታይም ነው እንደ ሞተ ፋክት ነው ማለት ነው። ማቴዎስን አንስተህልኛል። ከዛ በኋላ ከተራራው ስብከት በኋላ መጡ ወታደሮች ያዙት፣ ምናምን ብዙ ነገር አለ፣ ተገደለ። የሰው ልጅ ሁላችንም እናውቃለን። አሁን ቤተሰብ ውስጥ አያት፣ ቅድመ አያት ምናምን ቅምቅም አያት፣ ቅድመ አያትን አታውቃቸውም፣ ሞተዋል። ልታነሳቸው አሁን ላይ አትችልም፣ ሊነሱም ደግሞ አይችሉም። እና ነቢያቶች አሉ ግን ነቢያት ስለሆኑ ብቻ የተነሱ እንዴት ነው የተነሳ? የለም ክርስቶስ በባህሪው አምላክ ስለሆነ እራሱ ባህሪው ሳይሆን ሰውነቱ ሁሉ ነገር አምላክ ስለሆነ ከሞት ተነስቷል። አንድ ሁለተኛ ነገር ማለት ይሄ አሁን ባይብል ቨርስ ብዙ መጥቀስ ምንችለው ነው እኔም አንተም እንጠቅሳለን ችግር የለውም ለመጥቀሱ። ግን አንድ በደፈናው እንኳን ስነግረን ክርስቶስ ከሞት መነሳቱ አንድ ከሞት መነሳቱ አንዱ፣ ከድንግል ማርያም መጸነሱ ሁለት። አላዛር ቴንኪ ዩ አላዛር እህቴ አላዛርስ ብሎ ኮመንት እያደረገልኝ ነበር። የትኛው ነብይ ነው ሙታን ሲያስነሳ ያየኸው? ወደ ይበራል ላይ ነው፣ ግን በክርስቶስ ስም ይላል አይደለ? በስሙ ያመኑ ይላል። አላዛር አሁን ለምሳሌ ማን ነው እያስነሳ? ከአምላክ በቀር ስትንፋስ የሚሰጥ የለም። እናምናለን በዚያ እኔም አንተም እናምናለን። ስልጣኑ ማን ነው ጥያቄ ግን፣ መነንዬ ኢየሱስን የሚያስነሳው እግዚአብሔር ነው። ይሄንንም ሰው አላዛርንም ሲያስነሳ ያስነሳው በእግዚአብሔር ፍቃድና በልመና ነው። ስለለመንቅ ስለሰማኸኝ አመሰግናሃለሁ ሁሌም እንደምትሰማኝ ያውቃለሁ ብሎ በፊቱ ስለነበሩት ሰዎችም ምስክርነትን ተናግሮ አላዛር ሆይ ተነሳሉ እና ነቢያት ደግሞ ለምሳሌ ያስነሷል ተነስ፣ አለ አላዛር ሆይ። እኔ አንተ ቤት መጥቼ አንድ ነገር ልንገርህ፣ የቤተሰብህ አካል ካልሆነ ወይ ደግሞ በጣም አክብረህኝ ካልሆነ በስተቀር መንገደኛ የሚያልፈው ምን ያለው ምናምን ከተቀመጥክበት ተነስ ስላለው ትነሳም አይደለም። ኢቨን ኖርማል ሰው ያስነሱ አካላቶች እንዳሉ ታውቂያለሽ ግን ቆይ አስጀርሴ ክላስ ደሞ ማርያም ክርስቶስን ስታገኘው የመግደላዊት ማርያም ሰቶን ማርያም እግሩ ስር ቁጭ ብላ ትማሪ ነበረው። ማርያም ልክ ክርስቶስን ስታገኘው እኔ አንተ እንደምታስነሳው እምነት አለኝ ብለዋለች። በሰው ላይ አንተ ታምር ያረክ ስለነበር ነው። አሁን እግዚአብሔር ነው እንጂ አይደል? ልነግርሽ፣ በቃ ከመጀመሪያው ጀምሮ ላሳይሽ የተናገርሻቸው ፖይንቶች አሉ። መጀመሪያ ስላሴ ስላሴ የሚለው ነገር ፀሐይን መስለሽ ተናግረሻል። ይሄ ያው እናንተ ትላላችሁ እንጂ መጽሐፍ ላይ የመጀመሪያው ነገር ስላሴ የሚል ኮንሴፕት የሚሆን ገባኝ ገባኝ፣ አንደርስታንድ አድርገሻል፣ ግን ባይብል ቨርስን ለመናገር መጀመሪያ ማን ነው ምሳሌ ለማምጣት ቅድሚያ የሚቀድመው መረጃ ነው እና ባይብል ላይ ኢየሱስ ከስላሴዎች አካላት አንዱ ለመሆኑ ምንም መረጃ የለም። ኢቨን ስላሴ የሚል ነገርም የለም። ወርድ የወርዱ ጉዳይ አያጣለንም። ወርድ ኖረ አልኖረ ችግር የለም። ኦሬዲ የለም፣ ወርዱ እሱ አይደለም ግን፣ አስተምሮቱም የለም። በመጀመሪያ ደረጃ ባይብል ላይ አንድም ቦታ ስላሴን ያስተማረ ነቢይም የለም። ስላሴ፣ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕትም ያስተማረ አንድም ነቢይም የለም አልነበረምም ማለት ነው። ወደፊትም አይኖርም። ይሄንን ባይብል በእርግጠኝነት መረጃ ካለ የምታመጪው ነገርና የምናየው አይ ይሆናል ማለት ነው። እዛ ላይ እናውራ መጀመሪያ፣ ወይስ ያልሻቸውን ልጨርሳቸው? ጨርስ። እሺ። ሌላኛው ከሞት ማስነሳት የሚለው ነገር፣ ከሞት ማስነሳት የነቢያት ባህሪ። ለምሳሌ ኤልሳ ከሞት አስነስቷል። ኤልሳ የሞተን ሰው አስነስቷል ኤልያስም በተመሳሳይ ሌሎች ነቢያቶችም ይኖራሉ ግን ሁለት ከጠቀስን በቂ ነው ሰማንን አስነሳ መረጃ አይ ኤልያስ ስለማላውቅ ነው የእውነት አዎ አለ መረጃ አለ መረጃ ከፈለግሽ አውጥቼ አሳይሻለሁ ነቢያቶች ከሞት ያስነሱ ነበር ኢየሱስ ታዲያ ለምን አስነሳ ከተባለ ኢየሱስ አንደኛ ስልጣን ተሰጥቶታል ማቴዎስ ወንጌል ምዕራፍ 18 ቁጥር 28 ላይ ምን አለ በሰማይና በምድር ስልጣን ተሰጣኝ ብሏል ኢየሱስ። ስለዚህ ምን አለ ማቴዎስ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ አለቀ። በቃ ጨርሷል። እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። ስለዚህ በራሱ የሚያደርገው ነገር ምንም የለም። ካደረገም ቅድም እንዳለው አልዓዛርን ሲያስነሳው ስለሰማኸኝ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ አለ። ስለዚህ ያ ያደረገው በራሱ በራሱ ሳይሆን አምላክ እንዳዘዘው ነው። ሲጀመር ኢየሱስም አልተነሳም ራሱ ራሱ ሳይሆን የተነሳው አምላክ ነው ያስነሳው። ሐዋርያ ስራ ምዕራፍ አምስት ቁጥር ሰላሳ ላይ የአባቶቻችንን አምላክ ኢየሱስን አስነሳው ይላል። የአባቶቻችን አምላክ ሐዋርያ ስራ ምዕራፍ ሁለት ቁጥር ሰላሳ ሁለት ላይ ኢየሱስ እናንተ ሰቅላችሁ የገደላችሁትን ኢየሱስ እግዚአብሔር አስነሳው ይላል። ማን ያስነሳው? እግዚአብሔር እዛ ጋር የአባቶቻችን አምላክ ብሎ የጠቀሰው እዚህ ጋር ኢየሱስን ማስነሳቱ ግልጽ የሆነ አባቱ ማስንሳቱን ይናገራል። ማለት በራሱ ሳይሆን ሌላኛው እስቲ ስላሴ ላይ እስቲ ክናርግና እስቲ አንቺን የምጠይቀሽ እኔ ቅድም ስናገር የነበረው የአንድ አምላክ ኮንሴፕትን ከማስተማር ውጪ የስላሴን ኮንሴፕት ያስተማረ አንድ ነብይ እስቲ ስጭ፣ ከባይብል ላይ እንደው ምታቂ ከሆነ አንድ ነብይ፣ ይሄ ነብይ ይኸው ስላሴን አስተምሯል የምትይበት እስቲ አንድ ጥቅስ ካለ ስለ አቦ ለመንፈስ ቅዱስ አዎ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እስቲ ኮንሴፕት ያስተማረ አንድ ነብይ ካለው እስቲ። አዎ ቆይ፣ ከክርስቶስ በፊት ክርስቶስ ላይ እንመጣለን። ክርስቶስ ላይ እንመጣለን። ከዛ በፊት አለ አንድ ነብይ። ዲኖራ ግን ይለስ ስለማላቅ ነው። ኦኬ እሺ፣ ችግር የለውም እሱን ካመጣሽ እናያለን፣ ኢንሻአላህ እስቲ አሁን አንቺ የምታስቢው ና ኢየሱስ እኔ ሙስሊም ነኝ ለነገት ሽምና ኢሻላ ስትል ሊያወቁት እንጂ ሙስሊም አልመሰልከኝም እሺ ገዛ ከሙስሊም ውጭ ማን ነው ነብይ ነው ብሎ የሚያምን አልተሰቀለም ብዬ እየተከራከርኩሽ አልተሰቀለም እስቲ እናውራ ቆይ እናውራ እስቲ ስላሴ ላይ እናውራ ና ከዛ በኋላ ስላሴ እስቲ ኢየሱስ ያስተማርበት አለ ብለሽ እንደነገረች እስቲ አንድ ጥቅስ ንገሪኝ ምን ብለሽኝ ነበር አሁን እኮ ግራ ገባሁኝ ሙስሊም ስላሴን ስላሴን የሚያስረዳ አንድ ጥቅስ ንገረኝ ማን ነው ነገር አለ አይ ቲንክ ዮሐን ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለ ጥቅስ ጠቅሰሽልኝ ነበር እዛ ላይ ምን አለ ሂዱና በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ጠቅሰች ነበር አይደለም በነገራችን ላይ ደስ የሚል ውይይት ነው የምታደርጊው እና በዚሁ ቀጤ እኔም ደስ ይለኛል እንደ አይነት ሰው ሳገኝ ዝም ብዬ ነው ማዳምጠው እስቲ ይሄ ስላሴን ያስረዳል ብለሽ ታሚያለሽ ምንን ይቅርታ በጣሁነ እንትና አልጠበቅኩም ሙስሊም ትሆናለ ብዬ እሺ ምንድን ነበር ጥያቄ እስቲ ምን ጠብቀሽ ነበር እኔ እንጃ ማለት ስለ ባይብል ቨርስ ይሄን ያህል ቁርአን ታይማችኋል ከሆነ መጽሐፍ ቅዱስ ይሄን ያህል የምታነቡ ማለት ይቅርታ፣ ጥያቄ ነው። እናነባለን፣ ቁርአንም እናነባለን፣ ሁለቱንም እናነባለን። እኔ ለምሳሌ አባቴ ኦንሊ ጂሰስ ነው እና በዛ ምክንያት ነው ማታ ነው ያ ነው ምክንያት ይመረሱ። እሺ፣ እስቲ አሁን ይህ ጥቅስ ኢየሱስን አምላክ ያደርገዋል ብለሽ ኦር ከስላሴ አንዱ ነው ብለሽ ታም ሊያሳምን የሚችል አንድ ጥቅስ አንድ ነገር አለ? ኮንሴፕት ወልድ ማለት እኮ መወለድ ማለት ባይብል ላይ ምን አለ መሰለሽ መዝሙረ ዳዊት ምዕራፍ ዘጠና አንድ ቁጥር ሁለት ላይ ተራሮች ሳይወለዱ ይላል። ምን ማለት ነው ተራሮች ሳይወለዱ ማለት ሳይፈጠሩ። ስማርት ስለዚህ መወለድ ማለት መፈጠር በሚለው ይመጣል። ስለዚህ ኢየሱስ እግዚአብሔር አንተ ልጅ እኔ ዛሬ ወለድኩ ሲለው በዳዊት ከተማ ስለተወለደው ኢየሱስ ነው። ተግባባል። በዳዊት ከተማ የተወለደ ኢየሱስ አለ። የተወለደ ደግሞ ከሴት ነው የተወለደው። ገላትያ 4 አራት ላይ እሱም ከሴት የተወለደውን ልጁ ላከ አለ። ስለዚህ የተወለደው ከሴት ነው፣ እናቱም ማርያም ነች። ተግባባል። ስለዚህ መወለድ ማለት መፈጠር መሆኑን ከተስማማን ኢየሱስ ከስላሴዎቹ አንዱ ነው ለሚለው፣ እስቲ አንድ መረጃ ምናልባት እዚሁ ላይ እናያንቁም። እና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ሲል እስቲ ምንድን ነው ለማለት የፈለገው? ጌታ መሆኑን ማስረጃ ነው። አንተ የፈለግ እሺ፣ እሱን ካልሽ እሺ ስጭኝ። እስቲ ጌታ ጌታ መሆኑ እኮ ቀደም ነገርኩሽ። ኢየሱስ ጌታ ነው ሲባል አይደለም አልልም እኔ። ጌታ ነው ጌታ ነው ስትይኝ ጌታ ነው አይደለም አልልሽም። ግን ጌትነቱ የባህሪ ነው የጸጋ ነው ነው ምልሽ። ምክንያቱም ጌታ አደረገኝ ተብሎ የተነገረላቸው ብዙ ሌሎች ነቢያቶች፣ ለምሳሌ ማንን ልጥቀስልሽ መሰለሽ? ለምሳሌ ዮሴፍ፣ ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር ሶስት ላይ በግብጽ ምድር ላይ እግዚአብሔር ጌታ አደረገኝ ይላል። ማን ያደረገው? እግዚአብሔር። ኢየሱስንስ ማነው ጌታ ያደረገው ከተባለ ቀደም ኦሪት ላይ አዎ ኦሪዘ ፍጥረት ምዕራፍ 45 ቁጥር ሶስት ላይ ምን አለ? እግዚአብሔር በግብጽ ምድር ላይ ጌታ አደረገኝ ይላል። ማን ያደረገው? እግዚአብሔር። ኢየሱስን እስ ማን ነው ጌታ ያደረገው ስንል እግዚአብሔር ነው። አዋርያ ስራ ምዕራፍ 2 ቁጥር 36 ላይ፣ ጌታም እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ስለዚህ እግዚአብሔር ኢየሱስን ጌታም አድርጎታል፣ ክርስቶስን አድርጎታል። ስለዚህ ጌትነቱ የሹመት ነው ስንል በምክንያት ነው በሹመት ያገኘው ነው እንጂ በራሱ ጌታ ሆኖ አይደለም። በራሱ ጌትነት ያለውማ አብ ነው። በራሱ ጌትነት ያለው የማይሻር ጌትነት ያለው አብ ነው። ለዛ ነው ኢየሱስ የሚሻር ጌትነት እንዳለው ሲናገር የአንደኛ ቆሮንቶ ሁለት አንደኛ ቆሮንቶስ ይመስለኛል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ እስቲ ላንብብልሽ፣ እንንጥቅስ ማለት ነው። ላንብብልሽ አንደኛ ቆሮንቶስ ላይ የሚገርም ጥቅስ አለና እንዲህ ይላል። ተመልከች ምን እንደሚል የዋለኛው ጠላት የሚሻረው ሞት ነው ሁሉም ከእግሩ በታች አስገዝቶለታልና አለ ምዕራፍ 15 ምዕራፍ 15 ሁሉ ሁሉ ከእግሩ በታች አስገዝቶለታልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ ሁሉን ያስገዛለት አብ ይባል ሁሉ ይገዛለታል ኢየሱስ ግን ሁሉን ካስገዛለት በቀር ነው አለ ስለዚህ ከዛ መጨረሻ ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ ኢየሱስ ራሱ ሁሉን ላስገዛለት ይገዛል። ሁሉን ያስገዛለት ደግሞ አብ ነው። እግዚአብሔር የሚገዛ አይደለም፣ የሚገዛ እንጂ